ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ፈጣሪ ከድንገተኛ ሞት ይጠብቃችሁ። በጣም ያሳዝናል። ሁሌ ሶሻል ሚዲያ ላይ የምታዩት ሰው አንዳንድ እኔን ማመን ያውቃተኝ የሆነት ይች ልጅ ሁሌ ስለማያት ማለት ነው። ፈጣሪ ሆይ በጣም ያሳዝናል። እኔ ጠንካራ በስመ ወልድ እንጃ በቃ ሞት በየቀኑ እየለመድን ነው፣ ሞትን እያየን ማለት ነው። ሁሌ ነው ማያት። በጣም ጠንካራ ሴት ነች። ኢትዮጵያ ውስጥ ነው የምትኖረው በነገራችን ላይ እና ያው ሁላ ታውቁታላችሁ ብዬ አስባለሁ። በቅርቡ ብሮኒካ አዳኔ እንትን የሚዲያ ፍሪጅ የሚባል ካምፓኒ ሸልሟት ነበረች። እህታችን ማለት ነው ብዙ ተከታይ ያላት ልጅ ታሳድጋለች። ወጣት ነች። ሁለት ልጆች አላትና። በጣም ነው የሚያሳዝነው። ነው ምንድን ነው የሚባለው? በስመ አብ ወልድ። ባለፈው የአባቶች ቀን ከአምስት ቀን በፊት ነው ከስድስት ቀን በፊት የአባቶች ቀን ነበረ እና ለአባቷ ኬክ አስጋግራ ምናምን ሳፕራይዝ አርጋ አባትየው እንዴት ደስ ብሎ ሲመርቅ እንደነበረ። በስመ አብ ወልድ። አንዳንዴ ስማ በቃ ቤተሰብ፣ በጣም መወዳችሁ ከሆነ ምርቃትም ሲበዛ ምናምን ነገር በስስት ማያችሁ ከሆነ ጥሩ አይደለም። እውነቴን ነው የሚላችው። ምርቃት እርግማን ሆነባት። እኔ እናት ሁለት ልጆች አላት። ምን የመሳሰሉ ልጆች አላት። እኔ እንጃ። እኔ በጣም ነው ያለቀስኩት፣ ራሴ እስኪ ያመኝ ድረስ ማለት ነው። ምክንያቱም ሁሌ ነው ማያት። በኢትዮጵያ ኑሮ ሶስት አራት ስራ ነው የምትሰራው። በጣም ጠንካራ ሴት ነች። የሆነት በቃ የሆነ እሷን ያያችው ብዙ ተስፋ የቆረጠ ሰው ራሱ በእሷ ተስፋ እንዲያደርግ ላካ እንደዚህ የሚቻላል እንዴ ነው የምትሉት። እና በጣም ጠንካራ ሴት ነች። ሜካፕ ትሰራለች፣ ካሜራ ማን ነች። እና ፈጣሪ ሆይ ጊዜው በጣም በጣም ያሳዝናል። ምን እንደምል ራሰው ጠፋኝ። ሁሌ ነው የማያት እና ፈጣሪ ነፍሷን በሰላም ያሳርፍ። አይታቸዋል ብዬ አስባለሁ። ብሮኒካ በእሷ እሷ ሚዲያ የሚባል እንትን ትልን ፍሪጅ ታስተዋውቃለች መሰለኝ። በእሷ በኩል ነው የተሸለመችው። ፍሪጅ የላትም ነበረ። ብሎክ ሁሌ ስለሚሰራ ተመልካቾች ደግሞ ተባብረን እንገዛላታለን ብሎ የሆነ ቻሌንጅ ጀመሩላት። ከዛ ሚዲያ ፍሪጅ የሚባል ካምፓኒ ደግሞ ስፖንሰር የሆነላት እና ፍሪጅ ሰጣት ማለት ነው። አይታቸዋል በቅርቡ ነው ባለፈው ማለት ነው። መስማ ወልድ ማመን ይባላል፣ የእውነት በተለይ ልጆቿ ፈጣሪ ወይ ጋና ልጆቿ ትናንሽ ናቸው። እሷስ ያው ህይወቷ አለፈ። ልጆች ምን ሆናሉ? ተቸግሮ ተርቦም ቢሆን ያድጋሉ። ያለ አባት ነው የምታሳድገው። በጣም ጠንካራ ወጣት ገና ነች። እውነተኝ ነው እላቸው። በጣም ነው የምታምሮ። ጠንካራ ሴት ነች። እያሳዝናል። እኔ እንጃን በቃ፣ ሴቶች ሲሞቱ ያለ እድሜያቸው ወጣት ሆኖ በቃ እኔ በጣም ነው ውስጤ የሚሰማኝ። ማርያም፣ በጣም ጠንካራ ሴት ናት። ፈጣሪ ነፍሷን በሰላም አሳርፍ። እህቶቼ ሰላም ሰላም ያድርጎ። ምድራችንን አምኑ፣ አንዳንዴ ስታዩት በቃ ከዚህ ሁሉ መንከራተት የትኛው የሚያጓጓ ነገር አለ ትላላችሁና፣ ያሳዝናል። አንዳንዴ ለእሷ እርፍት ነው ከዚች ምድር ጫጫታ፣ ጭንቀት እና እንደዛ ስላችሁ ደግሞ ተስፋ አትቁረጡ። በምታዩት ነገር በጦርነት በምን ስታዩት በቃ አንዳንዴ ህይወን ማለት ሞት እርፍት ነው ትላላችሁ። እና ፈጣሪ ነፍሷን በሰላም አሳርፍ። ምን ማድረግ ይቻላል? ሁላችንም እኮ ወደዛ ነን፣ ማንም ከሞት የሚቀር የለም። ግን ሰው ልጅ ያለ ድሞ ሲሞት በጣም በጣም ያማል፣ በጣም ይሰማል። ገና ቤተሰብ ልጆቿ አላት፣ ገና ወጣት ነች፣ በጣም ከወጣትም ጠንካራ። በኢትዮጵያ ኑሮ ሁለት ሶስት ስራ ነው የሚሰራው ልጆቿን ደንባር ጋር ነው የምታሳድገው ና በጣም ጠንካራ ሴት ነች። የእውነት በጣም ያሳዝናል። በቅርቡ አረብ ሀገር ለመምጣት ማለት በእንደዚህ በማዳም ቤት ሳይሆን በውጭ ለመስራት ዱባይ ልትመጣ ፕሮሰስ ሁላ ጨርሳለች እያለች አንድ ልጅ በጣም እያለቀሰች ነበረ። በጣም የቅርብ ጓደኛዋ ነች እና ሊሊዬ የምነካሽ እመጣለሁ ብለሽኝ ነበረ እኮ ውሸት ነው በሉኝ እያለች በጣም በቃ በጣም ስታለቅስ ነበረ። ቲክቶክ ላይ ማለት ነው። በቃ ለሁላችንም የተፈቀደች ቀን አለች። ከዛ አናልፍም፣ የፈለገ ቢሆን ማለት ነው። በምን እንደምንሞት አናቅም። ረፈጣሪ ሆይ ሆይ የሁላችንን መሞቻችንን አሳምርልን። በጣም ያሳዝናል። በቃ ለእሷ የተጻፈችላት እቺ ናት። በቃ የኖረችው ምድር እቺ ነች። ህይወት ያሳዝናል። ምን ማድረግ ይቻላል? ፈጣሪ ነፍሷን በሰላም ያሳርፍ። ፈጣሪ ይጠብቃችሁ። ሁላችንም በስደት ያለ ነው። ዛሬ ደግሞ አርብ ነው። በጣም የሆነ አርብ አርብ ይከብደኛል። ዛሬ ደግሞ የግድ ነው። ስራ እራሱ እየሰራ ያለ ተጫጭኖኛል። ነውኛል ራሴ ምናምን ይዞኛል። ብቻ ያው ምን ማድረግ ትችላላችሁ? ሰው ቤት ነው የምትኖሩት። ቢያማችሁም ቢከፋችሁም ዋጥ አድርጋችሁ በውስጣችሁ ይዛችሁ ነው የምትኖሩት። ምን ማድረግ ይቻላል። እህቶቼ አይዟችሁ፣ አትጨናነቁ። ፈጣሪ ጠብቃችሁ በያላችሁበት። ዘንድሮ እኔ አላቅም፣ ዝም ብሎ ወጣት ሴቶች እየሞቱ እየሞቱ ምን እንደመጣ አላቅም። ፈጣሪ ነፍሳቸውም በቀኝ ያኖርልን። ሌላ ምን ይላለሁ? ፈጣሪ ሁላችንም ለንስሓ ሞት ያብቃን። እንጃ በቃ የሆነ ኃጢአታችን ሳንናዘዝ ሳንገባ እንሳ እንዳንሞት ፈጣሪ ሆይ አንተ ጠብቀን። ሁላችንም ማንም ሞት አይፈልግም እኮ ግን፣ በቃ ሞት ከመጣ ምን ማድረግ ይቻላል? ማንም መሞት አይፈልግም። ፈጣሪ ጠብቅን። ከፈጣሪ ከመጣ ደግሞ ምንም ምንም አድርጋችሁ ምንም ከሞት ማንም ይተርፍ የለም። ሁላችንም በምን እንደሚሞት አላቅም። ፈጣሪ ግን መሞቻችንን ያሳምርልን በሱ ሀገር እሷስ በሀገሯ ነው የሞተችው። ቢሆንም ግን በሀገሯም ቢሆን በጣም ያማል። በአደጋ ሲሆን ሳይታሰብ ገና በለጋ እድሜዋ ሲሞት በጣም ነው የሚያሙ። በጣም ከቤተሰቦቿ ጋር ደግሞ ያላት ነገር ሁሌ በቃ የምታደርገው ሲመርቋት ነው የማያት እና ስማ ወልድ፣ እኔ እንጃ በጣም ገረመኝ። እንደዚህ መመረቅም እርግማን ነው እንዲህ አልኳት አልኩኝ ለራሴ ማለት ነው እናቷ የሆነ ነገር ሲሰጥ ስትመረቅ ነው ማየው እና እንትን ነው ብሎግ ነው የሚሰራው። የቀን ውሏዋን ነው የምታሳየው ሁሌ ማለት ነው። በቀን ሁለት ሶስት ስራ ነው የሚሰራ። በጣም ጎበዝ እና ጠንካራ ሴት ነች ና ለቤተሰቦቿ የሆነ ነገር እያደረገች ሰፕራይዝ ነው የምታደርገው ሁሌ። እንደ መረቋት ነው ከቤተሰቦቿ ጋር ያላት ነገር፣ ልክ እንደ ጓደኛ ነው ያላት ቅርበት ምናምን ነገር። በጣም ገረመኝ ሳያት መሞቷን ስሰማ አንዳንድ ቲክቶክ ላይ እከሌ ሞተ እያሉ በውሸት የሚገሉ አሉ። አንዳንድ ሆዳሞች ማለት ነው፣ ለፎሎ እና ለላይክ ብሎ ሰው የሚገሉ አውቀው ነው። ያረጦሷን ውሰዱ ብዬ አለፍኩኝ። ከዛ በቃ ተጋገመ ተደጋገመ። አንዷ ጭራሽ እያለቀሰች ምናምን ነገር ቪዲዮ ለቀቀች። በብዛት ተቆጣጥሯል እንዳለ ቲክቶክም ማለት ነው። ሁሉ ሰው አዝነዋል በቅርቡ። ምክንያቱም በቅርቡ እንትን ነው ፍሪጅ ተሸልማ ነበረ። ተመልካች ነው መጀመሪያ ይህን ቻሌንጅ የጀመረው እኛ እናዋጣላት አዋትን እንግዛላት ብሎ ፍሪጅ ማለት ነው። ፍሪጅ ተበላሽቶባት ፍሪጅ የላትም ነበረ። ብቻ ያሳዝናል። እህቶቼ በያላችሁበት ሰላም ሁኑ። ፈጣሪ ይጠብቃችሁ። ቻው ጓደኞቼ።